ኤአይ እንግዲህ በጣም ፌመስ ሆኗል ማለት ነው። በኤአይ ላይ ፒክቸሮችን ጀነሬት ለማድረግ ፈልገን የሰጠነው ፎቶ ሌላ ውጤት ደግሞ ሌላ ከሆነ ችግሩ ከኛ ነው ማለት እኛ የሰጠነው ነው ጀኔሬት የሚያደርግልን። እሱ ደግሞ ችግሩ ከምንድን ነው ካላችሁን ከፕሮንት ነው። እኛ የምንጽፍለትን ፕሮንት አድርጎ ነው የሚሰራል። ፕሮንታችን ላይ በጣም መጠንቀቅ አለብን። ምን አይነት ፎቶ ነው የፈለግ ነው? ለምሳሌ ኖርማል ሂውመን የምትመስል ኤአይ ነች፣ ወይንም ደግሞ ካርቱም የምትመስል ነች። የምንፈልገውን ግልጽ አድርገን ካልጻፍንለት እሱ ዞሮ ዞሮ ማሽን። የዳናይትን ፎቶን የመረጥኩት ዛሬ፣ ከዛ ፕሮንቴን አመጣለሁኝ። ይህን ፕሮንት ፕሮንት አመጣለሁኝ፣ እዚህ ጋር ሰጠዋለሁኝ፣ ከዛ ጀነሬት እለዋለሁኝ። ጀነሬት ለማድረግ ትንሽ ጊዜ ስለሚወስድበት ትንሽ ጊዜ እንስጠው። ፋይናሪ፣ በመጨረሻ ዳናይት እንደዚህ አድርጎ ሰርተውልኛል። በጣም ቆንጅዬ መታምር ፒክቸር ላይ የሰጠኝ ዋው! ሳያችሁ ጊዜ ምላችሁ፣ ባይ ባይ ምልክት ነው፣ ምንጫ ነው። ሴቭ አረኩት ማችሁት